የተሳሳትከውን ነገር ላንሳልህ እና ከዛ ራስ ታርመዋለህ። ምንድን ያልከው ሐዋርያቶች፣ በኢየሱስ ስም ነው ያጠመቁት ብለሃል። አሁን ጥቅሱን ስጠኝ። ሐዋርያቶች በኢየሱስም አጠመቁ ወይም በኢየሱስ ስም እናጥምቃችሁ ወይም በኢየሱስም አጠመቁ የሚል አንድ ጥቅስ ፈልገህ ስጠኝ። ከየት አመጣኸውን ሐዋርያት ክርስቲያኖችን በኢየሱስ ስም ያጠምቋቸው ነበር፣ ወይም በኢየሱስ ስም አጠመቋቸው፣ ወይም በኢየሱስ ስም አጠመቁ የሚል አንድ ጥቅስ ኬታ መጣ? የሌለ የለም። ያለው ኢየሱስ ሐዋርያትን በአብ መንፈስ ቅዱስም አጥምቁ ነው ያለ። ማጥመቅ አጥምቁ፣ አጠመቁ፣ ምናምን የሚል ከፈለግ በአብ መንፈስ ቅዱስም ተጠማቂዎቹ ግን የታዘዙት ትዕዛዝ በኢየሱስ ስም ተጠመቁ ነው። ስለዚህ ተጠማቂዎቹ ሲጠመቁ፣ አዎ እየጠሩ የተጠመቁት የኢየሱስን ስም። ሐዋርያት ግን የኢየሱስን ስም እየጠሩ ያጠመቁበት ቦታ የለ። ሐዋርያትማ በማን ስም እንደሚያጠምቁ ጌታ ነግሯቸዋል። ይህ አይጠፋቸው። አንተ ጋር ግን መጥተው የሚሉ ምንድን እነሱ በማን ስም እንደሚያጠምቁ ማለት በጥምቀት ሰዓት የማንን ስም እንደሚጠሩ እነሱን፣ አትነግራቸውም፣ ያውቃል። አንተ ግን ስትጠመቅ የምጠራው ስም ይነገርሃል። እኔም ሳጠምቅ እንደዛው፣ እኔ በማን ስም እንደማጠምቅ አውቃለሁ። በአባት በልጁና በቅዱሱ መንፈስ ስም ነው፣ በሥላሴ ስም። አንተን ግን መጥቼ በኢየሱስ ስም ተጠመቅ፣ ኃጢአት እንዲሰረይ በኢየሱስ ስም ላጥምቅ በኢየሱስም አጠመቁ የሚል የለም። በኢየሱስም እናጥምቅ የለም። ለአንተ የተሰጠ ትእዛዝ ለተጠመቁ የሚሰጠው ትእዛዝ በኢየሱስም ተጠመቅ፣ ምን ማለት ነው? በጥምቀት ሰዓት የምትጠራው ስም ማለት ሳጠምቅን ስም እየጠራ ቀላል ማብራሪያ ልስጥ። ሐዋርያት ሥራ ላይ አንድ ሰው በኢየሱስ ስም ሲጠመቅ ላሳየ ሳውል ወይም ጳውሎስ ምን አለው ሐናንያ? ተነሳ፣ ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ ስሙን እየጠራህ ተጠም ተጠመቅ ከኃጢአት ታጠብ። አይደለም ስሙን እየጠራህ በኢየሱስ ስም ተጠመቅ። እሱ ነው ስሙን ምጠራውን እየነገረህ ነው። ስለዚህ ተጠማቂው የኢየሱስን ስም እየጠራ ነው የሚጠመቀው። ስለዚህ ንስሓ ግቡ ኃጢአታችሁ ይሰረይ ዘንድ አይደለም የሚለው በኢየሱስ ተጠመቁ ሳይሆን በኢየሱስ ስም ተጠመቁ። ለአንተ የተሰጠ ትእዛዝ እኔማ፣ በማን ስም አጥምቅ እንደተባልኩ አውቃለሁ። አንተ ግን የኢየሱስን ስም መጥራት ግዴታ ነው። ስለዚህ አዋርያት ስራ ላይ ምን ይለዋል? በኢየሱስ ስም መጠመቅን እዛው መጽሐፍ ቅዱስን የሚያብራራው ከራሱ መጽሐፍ ቅዱስ ነው። ኮመንታሪም ዲክሽነሪም በኋላ ነው የሚያስፈልገን። ሲያጠምቀው ቦታው ጋር ታገኘዋለ። ምንድ የሚለው አሁን ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ። እንዴ እኔ በኢየሱስ ስም እያልኩ ለምን አጠምቃለሁ? እኔ እኮ የኃጢአቴን ስርየት በስሙ አግኝቻለሁ። አሁን ተረኛው ተጠማቂ ነው የኃጢአቱን ስሬት ማግኘት ያለበት። እኔ ኢየሱስን ስም ስለ ብጠራም እሱ ምን ይፈጠርለታል? እሱ ነው መጥራት ያለበት። ስሙን ጥራ፣ ተጠመቅ፣ ከኃጢአትም ታጠብ። ለምን ልጆች ኃጢአታችሁ ስለ ውሃው አይደለም፣ ስለ ጥምቀቱ አይደለም፣ ስለ ስሙ ተሰርዮላቸዋል። በስሙ የኃጢአት ስሬት ተሰብኮላቸዋል። ስሙ የኃጢአትን ስሬት እንዲሰጥ ነቢያት ይናገሩለታል ተብሎ ተጽፏል። እና ከየት እንዳመጣችሁት አላውቅም ሐዋርያት በኢየሱስ ስም ያጠምቁ ነበር። አንድ ጥቅስ የለም ባይብል ውስጥ ሐዋርያት ያደረጉት ነገር ተጠማቂውን ስሙን እየጠራ ተጠመቅ ማለት በኢየሱስ ስም ተጠመቅ ካጢአት ታጠፍ። እኛማ በምን እንደምናጠምቅ እናውቃለን። አዛዡ አዞናል፣ በምን እንደምናጠምቅ ያን ወዳጄ፣ ዝርዝሩን እዛ ላይ ሄዳችሁ እዩ፣ ጥቅሶች እያጣቀሳችሁ እንደተጻፈው ብቻ። ልማድ መጥፎ ነው። አሁን ሐዋርያቶች ሐዋርያት ምናም የሚባሉ ጨምቾች ሐዋርያዊ አይደሉም ሲጀመር ፈጽሞ ሐዋርያዊ አይደሉም። ከተጀመረ መቶ ምናምን ዓመቱ ነው። ሐዋርያት የነበሩት የዛሬ ሁለት ሺህ ዓመት ነው። ስለዚህ ጀማሪውም ሰውዬ የታወቀ ታወቀ ነው። ጳውሎስም አይደለም፣ ጴጥሮስም አይደለም። ፈረንጁን እናውቀዋለን እነሱም ያውቁታል። እንዴት ሐዋርያዊ እንዳሉት አናውቅም።